ሀገራዊ ፋይዳዎቻችንና ለሀገራዊ አብሮነታችን ሀገር የጋራ መሆኑን በእውነት ተናማቀታችን ሁሉም ድርሻችን ለመውጣት እንደምንሰራ ማሳያ የሆነ አብሮነታችን የምናጠናክርበት ይፋ የምናደርግበት ያን ለማጠናከር የጋራ እና የሰላም መስመር እና መዝመር መልእክት የምናስተላልፍበት ትልቁ መድረኮቻችን ናቸውና ከዚህ አንፃር ፋይዳ በጣም ትልቅ ነው። ማህበረሰቡ ይሰበሰባል። ከሁሉም አቅጣጫ የተሰባሰቡ ሰዎች ናቸው። አንድ ቦታ ላይ መጣው ስለ አንድ ጉዳይ ላይ የሚያወሩት ስለ አንድ ጉዳይ ላይ የሚናገሩት በአንድ ጉዳይ ላይ የሚሰበሰቡት ማለት ነው። ረመዳን ወር ብሎ ማለት በግለሰብ ሰዎች ለሁላችንም ለማንም መንፈሳቸውን የሚያስቡ እንዳለ ሆኖ ማህበረሰባዊ ትስስሩ ደግሞ ከምን ጊዜ በላይ የተሻለ ነው። ምክንያቱም አንድ ሰው በሚያፈጥርበት ሰዓት ላይ ራሱ ብቻ አይደለም መብላት ያለበት። አንድ ፍሬ ተምር እንኳን ስኖረው ግማሿን ከፍሎ ለሌላ ሰው መስጠትን ነው በረመዳን ውስጥ ሰዎች የሚላመዱት ማለት ነው። ለምን በዚህ በረመዳን ሰዎች ተዛዘኑ፣ ተሳሰቡ፣ የተቸገሩ ሰዎችን እንዲረዱ፣ እንደዚህ ነው የሚበሉት የሚጠጡት፣ የሚለብሱት የሌላቸው ሰዎችን እንዲደርሱላቸው። ምናልባት በተለያየ ቦታ ላይ ታያላችሁ። በተለያዩ መስጊዶች የተለያዩ ፕሮግራሞች የአካባቢውን ምስኪን ዘይት፣ ዱቄት፣ ሩዝ፣ የተለያዩ ነገሮች በመስጠት ሙስሊሙ የሚችለውን ነገር ይተባበራል። እንግዲህ እንደሚታወቀው ረመዳን አብሮ የመፍታት አብሮ የማፍጠር የመጠጋገዝ፣ የመረዳዳት ምስኪኖችን የማየት ራስን የማየት ባህል ስለሆነ ያው እንደሚታወቀው የተለመደ የመረዳዳት ባህል ነው። እንግዲህ ሀገራችን አንድ ሴት ነው ይዘን እየመጣን ያለ ነው። ውጪ ላይ ወጥተን የጋራ አደባባዎችን በጋራ ተጠቅመን ይሄ የሚያጠራ ማህበረሰባዊ ትስስርን፣ መናበብን፣ ሀገራዊ አንድነትን፣ ማህበረሰባዊ አንድነትን፣ ለሀገር ያለን አመለካከት ወጥ ስለመሆኑ በአጠቃላይ መልኩ የሚያመላክት ስለሆነ ይሄ ነገር ከለፉት ዓመታት በተሻለ መልኩ ከዚህ ከአዲስ አበባ ተወስዶ የክልሎች የከተማ መስተዳድሮች የሚካሄደው ይሄ ሀገራዊ አንድነትን፣ ሰላምን ለማጠናከር በህዝቦች መካከል ያለውን መስተጋበር ወይም ደግሞ ተግባቦትን ለመፍጠር እየተሰሩ ካሉ ስራዎች ውስጥ በዋነኝነት አንዱ ነው። እንደገና ለሌላው ውጪ ያለ ማህበረሰብ ራሱን የቻለ መልእክት ነው ያለው። ኢትዮጵያውያን አንድ ገጽ ብቻ አይደለም ያላቸው፣ አንድ ቀለም አይደለም ያላቸው፣ የተለያየ ቀለም ነው ያላቸው። አንዱ ቀለም ይሄኛው ቀለም ነው ማለት ነው።